በሚያስደነግጥ ነገር ነው የመጣነው ቤተሰብ። ማታ አቤል ከኛ ቤት ወደ ራሱ ቤት እየመጣ እንግዲህ የሆኑ ሰዎች ጠብቀውት ሶስት ሰዎች መተውታል እና ማን እንደሆኑም ምንም የምናውቀው ነገር የለም፣ መረጃውም የለንም። ብቻ እኔ አላቅም። ሲመስለኝ ግን በቀደም ከተፈጠረው ጸብ ጋር ይመስለኝ ከሆነም ከዛ ነገር ትንሽ አገናኝቼዋለሁ። አላቅም፣ እርግጠኛ አይደለሁኝም ማን ሊሆን ይችላል የሚሉትን ነገሮች እኔም ግራ ገና ተጋብቻለሁ እስኪ ምናልባት ፊታቸውን ካየማን እንደሆነ ከሆነ ራሱን የምንጠይቀው ይሆናል ነገሩ በጣም ነው የሚያናድደው በጣም ነው የሚያስጨንቀው በጣምም ነው ግራ የሚያጋባው ማለት ነውና በዚህ ልክ ማን ሊዳፈር ይችላል ይሄም ጥያቄ ሆኖብኛል ላምብሮይ ላይ እና ይሄ ልጅ ምንም ያጠፋውም ጥፋት የለም ከማንም ጋር ተጋጭቶ ማያቅም ይሄንሃል ምናልባት ባለፈው በሩታ ምክንያት ካነነሱስ ጋር ተጣልተናል ቤተሰብ የለውም ምናም ብለው ሊሆን ይችላል የኔ ቤተሰብ ማለት እነሱም ብቻ አልወቃቸው። የኔ ቤተሰብ ደግሞ ማን እንደሆነ ማሳያ ይሆናል። ገብቷል። ቤተሰብ የለውም ብለው ሊሆን ይችላል፣ እንደዚህ እያደረገሉት። የኔ ቤተሰብ ደግሞ ማን እንደሆነ ማሳያችሁ ይሆናል። አብርስ ዋናንቶቻ በሰላም ዳንችት አኩኩ በሉ ልጆች እንደገና ሰላም ፋሚሊዎች እንዴት ናቸው? ደና ናቸው ወይ? እኛ በጣም ደና እንደነ እግዚአብሔር ይመስገን። ቤተሰቦቼ እንግዲህ ዛሬ በሚያስደነግጥ ነገር የመጣ ነው። ቤተሰቦቼ ማታ አቤል ከኛ ቤት ወደ ራሱ ቤት እየመጣ እንግዲህ የሆኑ ሰዎች ጠብቀውት ሶስት ሰዎች መተውታል። እና ማን እንደሆኑም ምንም የምናውቀው ነገር የለም፣ መረጃውም የለንም። ይህንን ነገር ያወቅነው እኛ ከነጋ በኋላ ነው። ማታው ሁሉንም ነገር ከተፈጠረ በኋላ ኢብን ስልክ ይዞ ነበረ። ትንሹን ስልክ ወስደውበታል ሁላ እና በዚህ ሰሞን ከተፈጠሩት ነገሮች አንጻር አገናኛሁት ከነገሮች ጋር ማለት ነው፣ እና ማን ሊሆን ይችላል የሚሉት ነገሮች እኔም ግራ ገብቶኛል። እንግዲህ በደንብ ደግሞ ዲቴል ከራሱ ከአቤል የምንጠይቀው ይሆናል። እንደዚህ አይነት አሳፋሪ ድርጊት ሊያደርግ የሚችለው ማን ነው? በዚህ ልክ ናልሰው፣ እሱ ጠላት የለበትም፣ ገባችሁ? የአዲስ አበባ ውስጥ ነው የሚኖረው ምንም ያጠፋው ጥፋት የለም። ከማንም ጋር ተገናኝቶ አያውቅም፣ ከማንም ጋር እንትን ብሎ አያውቅም። እና ማን ሊሆን ይችላል ይህን ነገር ሊያደርግ የቻለው ማለት ነው? ቤተሰቦች እና ይህንንም ግራ ገብቶኛል። ገብተን የምንጠይቅ ይሆናል። አሁን ወደ አቤል ወዳለበት ቤት እየሄድን ነው ማለት ነው። ቤተሰቦች እንግዲህ ቢሆን የምትለው ነገር የምጨምረው ነገር ካለ አይ፣ ምንም የለውም። መጀመሪያ ቤተሰብ እንዴት ናችሁ? ጠዋትን እየሰማ ነው። በጣም ደንግጠን ተረብሸን ያለ ነው እንደሰማን ነው ትንሽ አረፋፍተን የመጣ ነው ማለት ነው። ነገሩ እንዴት እንደተፈጠረ አቤልን የምንጠይቀው ነው ማለት ነው። ጃኔ አላቅም ሲመስለኝ፣ ግን በቀደም ከተፈጠረው ጸብ ጋር ይመስለኝ ከሆነም ከዛ ነገር ትንሽ አገናኝ ይችዋለሁ። አላቅም በእርግጠኛ አይደለሁኝም። ማን ሊሆን ይችላል የሚሉትን ነገሮች እኔም ግራ ተጋብቻለሁ። እስኪ ምናልባት ፊታቸውን የማን እንደሆኑ ያውቅ ከሆነ ራሱን የምንጠይቀው ይሆናል። ነገሩ በጣም ነው የሚያናድደው በጣም ነው የሚያስጨንቀው በጣም ነው ግራ የሚያጋባው ማለት ነውና በዚህ ልክ ማን ሊዳፈር ይችላል ይሄም ጥያቄ ሆኖብኛል አላምሩ ላይ እና ይሄ ልጅ ምንም ያጠፋውም ጥፋት የለም ከማንም ጋር ተጋጭቶ ማያቅም ይህን ምናልባት ባለፈው በሩታ ምክንያት ከነን ሶስ ጋር ተጣልተናል እነሱ ናቸው እንዳለን እንግዲህ እኔ በቦታው ስላልነበርኩኝ ምንም ማውቀው ታሪክ የለምና ትንሽ ነገሩ ግራ ያጋባል ለዛ ነው ቤተሰቦች ምናልባትም መንገደኛው ሊሆን ይችላል፣ ዱርዬዎችም ይሆን ይችላል። እንዲህ ብለን አሁን ሰው ላይ ከምንፈርድ ቢያንስ ፊቶቹን ካያቸው ግልግል መክሰስም ይቻላል፣ ወደ ህግ አካልም መሄድ ይቻላል። ግን ፊታቸውን ካላየን ትንሽ የሚከብደው ይከብዳል። ከዛም ባለፈው ማለት ነው ቤተሰቦቼ፣ ይህን አይደል ደግሞ አምሽቷን ነበረም ቤቴ ወጣሁ፣ እኛ ቤት ነበረ። ከዛ ራት ምናምን ነገር በላን፣ ቢኒም ነበረ። ከዛ ወደ ቤቴ መሄድ ፈልጋለሁ ብሎ ልክ ሁለት ሰዓት ተኩል ሁለት ሰዓት ቢሆን ነው የሄደው ማለት በዚህ ፍጥነት እኔ በዚህ ሰዓት ምን አልዶርዬም ነው ብዬም አልገምትም ብቻ ነገሩ ግራ ያጋባል ቤተሰቦቼ እስኪ ገብተን ያለውን ነገር አብረን የምናሳያችሁ ይሆናል ማለት ነው ቤተሰቦቼ እንግዲህ አቤል የሚያውቅ ነገር ከሆነ ግን እነዚህን ሰዎች ወደሚመለከተው አካል ግዴታ መውሰድ አለብን ለምን ነገ ከነዚህ ወዲያም ሁሉም ላይ ሊያደርሱት ይችላሉ እና ስለዚህ ገብተን ያሉትን ነገሮች በደንብ እናረጋግጣለን ቤተሰቦች። ምንድነው ግን ምንድነው ግን ማታ ከእናንተ ቤት ቆፍታ እ ከእናንተ ቤት አምስት ሲ ቪ ሱጣ። እሺ፣ ምን አላውቃቸው ልጆች፣ ምን በመኪና ቶሎ ማሳወቅ ወደ ያለብን ነገር እንድናሳወቅ ማለት ነው እ ግልጽ ነገር ነው አብረሃም እኔ ከማንም ጋር ተቀያይ የሚያላቅም ማንንም አስቀይ የሚያላቅም ያው በዛ ሰሞን የተፈጠረው ነገር ጠቃላ እኮ ፊታቸውን ምናምን አላየህም ምናልባት እዚህ የሰፈር ዱ ብዬ ምናምን ከሆነ ምናልባት ከማንም ጋር እኮ ሰላም ነኝ አብረሃም ከማንም ሰው ጋር እኮ ሰላም ነኝ ከማንም ሰው ጋር አልነካካ ምን እንደዚህ ነኝ ነገር የለብኝም እሺ ሰፈር ውስጥ ምናልባት ማንንም እንትን አትልም የምጠረጥረው ሰው ምናምን የለም ስትወጣ ስትገባ ምናምን የሚያይህ ምን አልባት ሰው ማንም የለም። እኔ ከማንም አልጣላም። ከማንም ከማንም ሲጀመር በምን በቃ ለምንድነው ማታው ያልደወልክ? ጠዋት ለምድር ነገር ለምን አልደወልክልኝ? ለኔ እሺ ዱላ እንዴት በዚህ ልክ ይላል? ቆይ ምን አድርጌ ምናምን እንደምትሆን ነበር

እሺ አሁን ምንም እንድትንቀሳቀስ የተጠም እግረ እኔ እኮ በዚህ ልክ አንተ ቆይ፣ አዳር ያውሉ ሰዓት ሰዓት ደውል፣ ጠዋት እንዴት ትደውላለህ? ቆይ አብርሽ ሲም ያለው አንደኛው ስልክ ይሄዱ ይውሰዱት፣ ተወስዷል ማለት ይውሰዱት። አላቅም ለጣሉ፣ አላቅም በቃ የተወሰደ ነው የሚመስለኝ። እሺ በዛኛው ስልክ ለምን አልደወልክልኝም? የኛው ስልክ እኮ ሲም የለውም አብርሽ

እዚህ ጋር ወገቤ የራሱ በጣም ነው ይወድ። ከዚህ ግን እሺ፣ ለምን አልታሸበውም? ከዚህ ግን ወጌሻ ምናምን ምን አይሻልም ነበር? በጣም ተጎትቻለሁ እኮ ወጌሻ ይሻላል። እንትን የሚያሹት ማለት ነው ጋር በቃ አንዴ ብቻ ነው ችግር የተፈጠረው። እሱም በቃ በሩታ ዘመዶች ናም ከሩታ ዘመዶች ጋር ነው የተጣለት። ከዛ በኋላ ሌላ ከማንም አልተጣለ። ከማንም ካልተጣላክ እኔ ደግሞ አሁን ሌላ ሰውን ምንት እንዳለን፣ ቢያንስ አንዱን ሰው እንኳን አላየክም? እንደ ግዴታ እኮ አሁን እንደዚህ አይነት ነገር ሲሆን ለሚመለከተው አካል ማወቅ ማሳወቅ አለብን። ይህንንም እንዳናሳወቅ አንተ ቢያንስ አንዳቸውንም ያየኸው ሰው የለም ማክሳት አስሮ ነበር ነው ወይስ? ለምንድን ነው ተሸፋፍኖ ነበር። በቃ እኔ ማላቃቸው በቃ ማላቃቸው ማለት የሚታወቁ ሰው ናቸው፣ ግን እንዲታወቁ አልፈለጉም ነው። ለምን አይሽ ነራቅ ማለት በሚደረስበት መንገድ እኮ ይደረሳል። አሁን ልዳን ብቻ ቢያንስ እስኪ ነገር ላይ ተጠሎ ነገር አንድ በአንድ ማለት ነው። ከኛ ቤት ከወጣ በኋላ እሺ፣ እንዴት ሆኖ ነው የመጡበት? ስልክ እያወራው ነበር የሄድኩት፣ በቃ ስልክ እያወራው ነበር የሄድኩት። እና ምን አልባት መኪና መሪ ላይ ጥለውኝ፣ እንዴት ታርጋ አውቃለሁ? በቃ ሰው አይደርስ እኮ ገድለውኛል። ሰው በቃ የሰፈር ሰው ሲጫጫው ነው በቃ የሰፈር ሰው የሚያየው የለም። ማንንም አልጠየቅኩም በቃ ከራሴ ጋር ስላልነበርኩ ምን አድርጌ ነው ግን? እንደዚህ ናቸው ጎረቤት፣ እነሱን ጠይቃቸው፣ ምን አልባ ካወቁ። እነሱ እኮ እነሱ ራሱ እየጠየቁኝ ነው። ተጣላው ሰው አለ ምናምን፣ ምናምን ጠየቁኝ። እሺ ቢያንስ በቃ እኛ ቤት ሁን፣ እኛ ቤት ሁን እና ቢያንስ እኛ ጋር ሰው አለ፣ ለምንም፣ ለምንም ማለት ነው። ስለዚህ እኛ ጋር እንሂድ፣ እዚሁ ቢሆን ይሻለኛል። እኛ ጋር አልችልም መቆም ስለማልችል ተሸክመን እንሄዳለን። ከፈለግህ ሲሻለኝ እሄዳለሁ፣ ወይ ደግሞ እነ ሲስተር ጋር እደውላለሁ። በቃ ለምን እነሱን ታረክማለህ? እዛ ሰው አለኝ አለን፣ አይደል ነገር በምን ጥፋት ነው? ማለት ከማንም ሰው ጋር እንደዚህ ንክክ የለኝም። በቃ እንዴት ነው ከሰው የተጣለውት? እሱ በቃ የማይሆን ነገር ሲሉ ወይ ደግሞ በክብር ጉዳይ ሲመጡ ነው። በቃ ሌላ ነገር እኮ ምንም ያለ አንድ ሰዎች፣ ሰዎች የምታወቃለበት ያለው ነገር ማለት ነው የተሻለ የሚሆነው። እሺ ግን ምንም አይንቀሳቀስም? ጉልበት ይሄ ጉልበት። እሺ እሺ፣ አንቀሳቀሰውም ከሱ ለጉልበት እሺ። ታዲያ ብቻ ነው እግር። እሺ፣ አንድ ሴት በደንብ አድርጋ ማሸት ትችላለች። እንደኔ እንደኔ ከሐኪም ቤት መታሸቱ የተሻለ ነው። አይ እና ካልተሻለኝ እንትን ያሉ አቤል ካልተሻለኝ፣ ምን ያው እግርን ማንቀሳቀስ ካልቻልክ ታዲያ ምን ማለት ነው እንዴ? እግርን እኮ ማንቀሳቀስ አልቻልክም ታዲያ እንዴ። ቢያንስ እግርን ማንቀሳቀስ ብችል ጥሩ ነበረ። ስብራት ከሆነ ወጌ ይሻላል እኮ ስብራትም ከሆነ ደምቶ ምናምን እኮ ምናምን አይደለም፣ በዱላ ምናምን ነው እኮ ለዛ ደግሞ በዱላ

አሽቶኝ እንትን ቲቪ ምናምን አደረጉልኝ። ምን ይሻላል? ምን ግራ ገባኝ። እኔ ከሰው ተጣልተህ አታውቅም፣ እምን ቢፈጠር ነው? ቆይ ከሰውን ጋር ተነካክቻ አላውቅም፣ አብረን እንደምታቀው ከማንም ጋር ተነካክቻ አላውቅም። አንዴ ብቻ በቃ ከሰው ጋር ተቀያይሜ ያለው እሱ ማንም በክብሩ ስለማይደራደር በቃ ለዛ ነው እንጂ ሌላ ከሰው ጋር ልቀይም እኮ። የባለፈው ልጆች ይሆናሉ ሽዳያት ከያቸው ከሶስቱ ሰዎች የባለፈውን ሰው የሚመስል ምንም ያየው ሰው የለም። ላቅሳ ላይ ደግሞ ሰው ላይ መፍረድ አልችልም፣ ማን እንደሆነ ግን፣ ደግሞ የተጣላሁት ከእነሱ ጋር ብቻ ነው እንድታስብ የሚያደርግ ደግሞ እነሱ ናቸው። ትላለህ እኮ እሺ፣ ፊታቸውን ምናምን ይሸፍነዋል፣ ማንንም አላየኸውም። ፊታቸውን ባይ ይሄን ይሄን ላለ እነሱ ደግሞ አውቃቸዋለሁ እኮ ግን ደግሞ ፊታቸውን ስለተሸፋፈነ ማን አላውቅም። ለዛ ነው እኮ የሆነ ሌላ እኛ ጋር ብትሆን ይሻላል። አንደኛ እዚህ በሆንክ ቁጥር ሌላ ስጋት ነው፣ ሲቀጥል ምግብ ምን የሚያቀርብልህ የለም ገባህ? ቢያንስ እስክትንቀሳቀስበት ድረስ ማለት ነው። በዛም እኛ ሰፈር ያለችው ያለችውን ሴት አናግረና እዚ ጋ ያለውን እግርህን እጅህንም ታሻለች። ችግር ለው ችግር የለውም ሁለት ቀን ምናምን አንድ ቀን ሊሆን እና ካልተሻለኝ እንሄዳለን፣ ወስደኛለን፣ ልከወጥ ሽዋ ያልከው ማለት ከተሻለኝ ግን ችግር የለም። ሰው ልጅ በዚህ ልክ መጨቃጨቅ ጀምሯል ማለት ነው። እንደዚህ እኔ እራሴ ከራሴ ጋር ግብግብ እየፈጠርኩ ነበር። ታውቃለህ፣ ይሄን አልሰው አስቀይም ያለው ተጣልቻለሁ እያልኩ እንደዚህ የሚያስደርስ አክል ምናምን ብዬሽ እያሰብኩ ነበር። የትም አልሄድክማ። ከእኛ ከወጣ በኋላ የት ሄዳለሁ ብዬሽ ነው ተገኝ ወጣሁ። እኔ እኮ የትም ከማንም አልገናኝም። ማክስት ያለችው ሌላ ቦታ ነው፣ ሩቅ ቦታ ነው ያለችው እኮ የሆነ ስራ እንዳለበት ሰው ነገር ግን እኮ ያው ማንም ማን እንደሆኑ እንደርሰባቸዋለን፣ እናውቃለን። ይህ ሰፈሩ ከተሻለኝ በኋላ ታርጋውን እናፈላልገዋለን፣ አፈላልገዋሉ። አሁን ያ ማንም ሊያገኝ የላይችል ማንም ደግሞ እየተመታው ነው። እንዴት አቃሉ ላክ ይችላሉ? ታርጋው እንዴት ላያስበው ይችላሉ? በዛ ሰዓት ማስበው ወይ ማምለጥ ወይ ደግሞ በቃ የሆነ ነገር ማድረግ ነበር እና ያው

ማንም ተለ እንደዛ ከሆነ በቃ ቢኒያም እዚህ ሆኖ በቃ እስኪሻለው ማለት ነው። እኔም እየተመላለስኩ እንትን ይሆናል፣ ማይክ ይሆናል፣ ምግብ ምናምን የሚያስፈልጉት ነገሮች ላምጣልክ። አሁን ችግር የለም፣ እንደዚህ አትቸገሩ። አሁን ደህና ነኝ እኮ ችግር የለውም። እኔ አሁን የሚያሳስበኝ ማን ማን እንደሆኑ ናቸው። በቃ እኔ ላይ ለምን እንደዚህ እንዳደረሱ የምንደርስበት ይሆናል። አሁን ግን ቢኒያም ከጎኑ እንዳትለይሽ። የሚያስፈልገውን ምግብ ምናምን እናምጣለን። እሺ፣ የሚጠጣ ነገር እየጠጣ ነው። ይህ ሚሪንዳ አለ፣ ሚሪንዳ እየጠጣሁ ነው። ይሄ ሁሉ ጨርሽዋለሁ፣ አይገርምም። እሺ፣ ሌላ ምን ትፈልጋለህ? ምን ላምጣልህ? ምንም የለም። እዛ ጋር ሙዝ የታቀምክበት ደረሰ ነው፣ ሙዝ ምናምን እንትን ምናምን ምናምን ሰተውኛል እንደ ማለት ቤተሰብ የለውም ምናምን ብለው ሊሆን ይችላሉ። እኔ ቤተሰብ ማለት ነው እነሱን ብቻ ልወቃቸው። እኔ ቤተሰብ ደግሞ ማን እንደሆነ ማሳያው ይሆናል። ገብቶሃል? ቤተሰብ የለውም ብለው ሊሆን ይችላል እንደዚህ እያደረጉ ያሉት። እኔ ቤተሰብ ደግሞ ማን እንደሆነ ማሳያችሁ ይሆናል። አብርሽ ዋናው አንተ ብቻ በሰላም ዳን፣ ችግር የለውም ለእሱ የሚደረስበት ነገር ነው። ቀስ በቀስ ከየትኛውም ነገር ማውጣት መታወቁ አይቀርም። ገባክ? የትኛውን ነገር ለመድረሳችን አይቀርም፣ እኛም እንደርስበታለን። ስለዚህ ችግር የለውም ለእሱ፣ ለእሱ ችግር የለውም። ሌላ የሚያስፈልገን ነገር ካለ ንገረኝ። ሆን በቃ ብር ችግር የለውም በቃ። ሙዝ አራት እርፋን ስራ ካለብህ ሂድ። ከዛ በኋላ ትመጣለህ አብረን፣ በቃ እሺ። መጣሁ እሱ። ዝም ብለህ እኮ ነው የሚለፋው። እንደዚህ ተሰባብረን ዝም ብሎ ነው የሚለፋው። ምን አይነት ቀን ነው የተረገመው? እግዚአብሔር ይመስገን። እኔ እኮ አጋጣሚ ገርሞኝ ነው በሰላም ነው እናንተ ጋር መሸው። ከዛ ተመለሱ ሞኮ እየለመን ነው ወደርያ ለአብርሽ ምን ምን ሲጥልብ እኮ ነው ታውቃለህ። ምንም አታረግም። ከዛ በኋላ ምንም ነገር የለም። የትኛውም ነገር ለመልካም ነው ብቻ። ማንም ምናምን ሰው የለው ምናምን ብለው አስበው ሊሆን ይችላሉ። አብረሽ የሚፈይመው ሁሉም ሰው ያውቃሉ። ብቻ ተወው አናወራው። እሺ ምንድን ነው ቶሎ እንድትደም ምንድን ያሉ የሚጠጣ ፈሳሽ ነገሮች ነው መሰለኝ። ይፈታላል የተባለ ማለት ቶሎ ከተሻለ ይፈታል። አልነገሩም። የሚፈታበት ተመልሰን አላለውም፣ ተመልሰን አላለውም ብሎኛል እንትን እስኪ ያዩልኛል ቶሎ ይፈታል የሚሻለኝ ከሆነ አይ ሌላ ጉዳት ትልቅ ጉዳት ምናምን አይደለም? ሰው ቶሎ ስለደረሰ ብዙ ጉዳት የለም ግን ማን ማን እንደሆነው እኔ ማወቅ ፈልጋለሁ? ከዚያ ያለውን ነገር